እንግዲህ እሩታ ልጁ ገና ሳይወጣ ማለት ነው። ያለ አባት እንዴት ያድጋል? ያለ አባትስ እንዴት ማሳደግ እችላለሁ? ብላ እንግዲህ ጭንቀቱ ውስጥ ገብታለች ማለት ነው። እንግዲህ ቤት እንደምታውቁት ማለት ነው። ልጅ አባቱ ሲኖር ነው እናትና አባቱ ፍቅር ሲኖራቸው ነው ልጅም ፍቅር የሚኖረው ማለት ነው። ልጅም ደግሞ በዛ በእናት አባቱ የሚማረው ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። የቻለው ቤተሰቦች እንዴ ናችሁ? ሰላም ናችሁ? ሰላማችሁ በዚህ ዝትርፍርፍ ይበልልኝ። ሰላም ሰላም ክስታንቶቼ እንዴ ናችሁ? ባላችሁበት አላ ይጠብቅልኝ። ለቤት ያሉ ሰው ናችሁ ሰብሰብ እስክዳር ላይ ኮሜንት ሼር በማድረግ ላይክ በማድረግ አበረታቱን። እንግዲህ ዛሬ እዤላችሁ እየመጣሁት አሁን እንትና አናት ሩታዬ እንግዲህ ቤተሰቦቿ ጋር ዛሬ ደግሞ በጣም አምሮባታል። አቤት ምን መስላለች? ጨረቃ ጨረቃ መስላለች ማለት ነው። በጣም ነው ያማረባት። ማሻአላ ጸጉራ ሁሉ ምን አሁንም ተሰርጣ፣ ለካ በፊት አብርሽ ነበረ ልቧን የሰበራት ማለት ነው። አብርሽ ነበረ እንዲህ ስብርብር አድርጎ ሄሌማት ሄሌሚያና እሱ ነበር እንዲያረጓት ማለት ነው። አብርሽ እንግዲህ ሴት ለሴት ቀያይሮ እያመጣ ማለት ነው። እሱ ነበር እንዲያረጋት ማለት ነው። እንግዲህ ዛሬ እንግዲህ ምን መስላለች? ሌላ ነገር መስራለች። እንግዲህ ከታላቅ እህቷና ከእናቷ ጋር እንግዲህ እናቷና እህቷ ጥያቄ ያመጡላት ጠየቋት ማለት ነው። ምንድን ነው ስም እየጠየቋት ልጅ ልጅሽ ካሁን እንግዲህ እነሱ ለማስታረቅ የሞከሩ ነው አብርሽ መምጣት አለበት አብርሽ ምንም ቢሆን ያለ ልጅ ያለ አባት ልጅሽ ማደግ የለበትም ያለ አባት መኖር የለበትም እና ሁሉም ነገር እንግዲህ በደጋጋሚ ይቅርታ ጠይቆሻል እንቢ ብለሻል ይቅርታ በጣም ጠይቆሻል አሁንም እንግዲህ ይወጥቅም ከሆነ እግርሽ ላይ ወድቆም ከሆነ ይቅርታ ጠይቆሽ መምጣት አለበት አሁን ምጥሽ ላይ ራሱ መድረስ አለበት። ምጥሽ ላይ ራሱ እሱ መታየት አለበት። ምክንያቱም አሁን ዋጋ ይከፍላል። ትከፍ ያለሽ አንቺ እንደዚህ ምጠሽ ስትወልጂ ሲያይ የኔ ነው ይሄን አክል ዋጋ የከፈለችልኝ ብሎ በጣም እንትን ሊረዳሽ እና በበፊት የበለጠ ፍቅሩ ደሞ ሊጨምርብሽ ይችላል። እና ምጥሽ ላይ ራሱ መገኘት አለበት። ሩታ ግን አይገኝም ሩታ ሊገኝ አልፈለገችም። አብረሽ ሊቀርባት እና ሊመጣ አልፈለገችም። ልጁንም ሊያይ አልፈለገችም። ልጁንም አያይም አለች ሊመጣም አልፈልግም። ፍቃደኛ አይደለችም። በሱ የመጣ እንግዲህ ታላቅ እህቷና እናቷን ምክር እየመከሯቸው ነበረ። በዚህም በፊት ክስ ነበረባቸው በአብርሽ እና በሩታ ማለት ነው። ያንን ክስም ደግሞ እንግዲህ እናትየው መልስ ሰጡ ማለት ነው። እናትየው እናትየው በዚህ አይነት እድሜ ጤና ይስጦት። በጣም ጥሩ ሰው፣ በጣም አጫዋች፣ በጣም ሳቂታ። እንግዲህ በሩታ የመጣ ብዙ ነገር ተደርገዋል እናትየው ተዘግዝቆም ተሰድበዋል። ሞቱም ያልመጣላቸው ሞቱ ሞቱ ተብሎም እንግዲህ ብዙ ነገር ተደርጓል። የሩታ እናት ማለት ነው እነ ስለዚህ ምንም አልሆኑም። እድሜያቸው እየጨመረ እየረዘመ ነው የሚሄደው ማለት ነው። ያው አንዳንድ ሰገጠ ያለው እናት ያላቸው ምን ያላቸው እናት ላይ እንደዚህ የሚዘቀዝቁት እናትን የሚሰድቡት ያ መቼም እናት የሰደበ በረካ የለውም፣ ምንም በረካ የለውም። እናት በረካ አገኛለሁ ብላችሁ እናት መስደብ እናት መዘግዘቅ በእናንተ ቢ ጀግንነት ና የተማረ መሰላችሁ? ትምህርት ቢኖራችሁ ማ እናት አይዘቀዘቅም ም እናትም አይሰደብም ነበረ። ግን አይምሯችሁ ትክክል ስላልሆነ ነው እናት ላይ ክስ የምታረጉት። እናት ላይ ደግሞ ዘቅዝቃችሁም ያልሞጠላት ሞት ሞተች ብላችሁ የምታለቅሱት፣ ይሄ ተግባር አይደለም ማለት ነው እና በጣም ጀግና እናት ናቸው ማለት ነው። በጣም ሲናገሩ ራሱ አስተዋዋይ እንግዲህ ሩታ በማን ወጣች? በእናቷ ማለት ነው። ሩታ እንግዲህ ስትናገር አይታችኋል። ረጋ ብላ ምን ሲጎዳል ምን አይጎዳም፣ አነጋገሬ ሲጎዳል ወይስ አይጎዳም ወይስ ጥሩ ጥሩ ንግግር ነው ያለች እንግዲህ አይታችኋል። ሩታዬ የምትመልሰውን መልሷን ማለት ነው አይታችኋል። እናትዮም እንደዛ ናቸው። እህትዮም ረጋ ያለች ናት ማለት ነው። በቃ ቤተሰብ ረጋ ያላችሁ ቤተሰብ ናችሁ። በጣም የምታስቀኑ ደስ የምትሉ ሳቂታ፣ በውስጣችሁ ምንም የሌለባችሁ ደስ የምትሉ እንግዲህ። ጠየቋ ስትመጣ ሩታ መጣች፣ እንግዲህ እነሱ ነበር ቀድሞ ቁጭ ያሉት። ሩታ ያለ አባት ማሳደግ እና ትፈልጋለሽ ልጅሽን? አይሆንም። ምንም የፈለገ ነገር ቢሆን ነገ ልጁ አባቴ የት አለ ማለቱ አይቀርም። እና ያለባት ልጅ ማሳደግ በጣም ከባድ ነው። ባይሆን ራሱ ምጥሽ ላይ አሁኑም መምጣት አለበት ብዬ አስባለው። አንቺ ደግሞ ምን ትያለሽ? እኔ ታላቅሽ ነኝ እናትሽ አለ እንግዲህ አንቺ ታናሽ ነሽ እንግዲህ አክብረሽ ያነሽ ሁሉ እሺ ማለት አለብሽ ብሎ እንግዲህ የመከሯት ነበር። ትዮ እኔ ይሄ ይሄ ተመቼ ነው ተመቼ ነው ወደ ፖሊስ የምትሄዱትስ? ተመቼ ነው ወደ ፍርማ የምትሄዱትስ? ከመቼ ነው ሄዳችሁ የምትላቀቁት? እናት አባት የለም ወይ? የእነሱ የእሱም ቤተሰብ አሉ፣ እኔም አለን። እና ሳንናገር ሁለታችሁን ከኋላ ሄዳችሁ ወደ ፖሊስ ጣቢያ የምትሄዱበት ምክንያት ወደ ወደ ህግ የምትሄዱበት ምክንያት ምንድን ነው? እናንተ ምንድን ነው በእናንተ ቤት አወቃችሁ? ብለው እንግዲህ ማዘሪያው ተናገረ ማለት ነው እንግዲህ። እህቷም ደግሞ የአብርሽ ቤተሰብም እንግዲህ ተነጋግረና ተጋሽዬም ተናብዬም ተነጋግረና እህቶቹ ጋር ማለት ነው እንግዲህ ይሄ ነገር ከዚህ እንዲያቆም ሁሉም ነገር ትቆመ ሁሉም ነገር ቀርቶ አሁን ሰላም እንድትፈጥሩ ሰላም እንዲወርድ፣ የቀልድ ቀልድ የተነሳ ነገር ጥሩ አይደለም እና በስነስርዓት እናንተ እንደ ማንኛውም ሰው አብረሽም ልጁን እንዲያይ ልጁ እንዲያቅፍ በምጥ ደግሞ መገኘት እንዳለበት ይሄን ነገር ሁሉም እንግዲህ እንንገርሽ ብለን ነው ዛሬ ያመጣንሽ አሏት። እሷ እንግዲህ ያው ትወደዋለች እኮ በጣም ነው የምትወደው። መርስ ማንሰጠች ምሰጥ ነው ብለህ በቃ የሳቀች ነበር። እንደው እናቷን አቅፏት የሳቁ ነበረ በጣም ማለት ነው። ደግሞ ዛሬ ምን ትመስላለች ጨረቃ፣ በጣም አምሮባታል። ጸጉሯ ተሰርታ ምን ብለ የእኔ እናት እውነት ለካ በጣም በጣም ለካ ብርሽና ሄልማታ ነበረው እንደዚህ እንትንሽን ቅርስም መርጎ የሰበሩሽ ማለት ነው። ለማን ብለሽ አሁን የተለማመጠሽ እኮ ነው። አይዞሽ፣ ሄልማታ ማተያት አንዴ በምን ብትመጣ አንዴ በዚህ ብትመጣ እሱ ምን ያርግ? ስራውን ይስራ። ስራውን የሰራ እኮ ነው። ምን አገባን? አንቺ ምን አገባሽ? ባልሽ ነው ሰርቶ ያመጣልሽ ነው። ተፈለገ እንደፈለገ ይሁን፣ እንደፈለገ ይሁን። ሌላ ነገሩ አንዱ ብቻ ድፍረት ያለው አንድ ነገሩ ብቻ ሲያመጡ እሺ እንዳትይ እንጂ አንድ ነገሩ ብቻ እሺ እንዳት እንጂ፣ ከዛ በኋላ የፈለገው ነገር ያርጉ። ምን ቸገረሽ? ምን ቸገረሽ? ያው አብረሽ ተናግረው የለም እየሰራሁ ነው። ምንም ምንም ሰው የፈለገ ነገር ይናገራል። ስራ ስራ ነው ብለዋል። እውነት ነው እውነት ነው እና አላህ ይጨምርልህ። ኧረ ሰላሳ አራቱ ማምጣ አለ። ሰላሳ አራቱ ብቻ ሌላ ቦታ እንዳትሳሳት እንጂ ሌላው ችግር የለም። እና አሁን ሩታዬ አንቺ እኔም እንደምለው ያለአባት ማሳደቅ አትችም ምን ቢሆን አባት ያለው ልጅ ሲኖር አባት ሲኖር ጥሩ ነው። አንቺ የሰው ወሬ አርቲስት ተያቸው። የፈለገ ቢሉሽ ምን ቢሉሽ ሀይ ቢሉሽ አይለጠፈብሽም አይደል? ታውቂያለሽ ጀግና መሆንሽ። እንግዲህ ብዙ መከራ አሳልፈሻል። ምግብ፣ ብዙ ነገር ደግሞ አሳልፈሻል ማለት ነው። አሁን ደግሞ ይቺ ነገር ደግሞ ቀላል ነገር ናት ማለት ነው። ልጁ ኖ ይግባ፣ እንደ ማንኛውም ሰው የሚደሰት ይምጣ። አንቺ የምታምጪው ምጥ እንዴት እንደሆነ እንዴት እንደሚያደርግሽ ይየው ማለት ነው። አው እንደ ለምንድን ነው እንደዚህ እያረኳት ይላል። ለምን አናደድኳት ይላል ማለት ነው። እውነትም ነው ማየት አለበት ማለት ነው። ዝም ብለሽ ወልደሽ አምጥተሽማ መስጠት የለብሽም። ዮ ዮ ይግባና እዮ ይጨነቅ። አንቺም ስታልቅሽ እያልቅስ፣ አንቺም ስታምጭ እያምጥ፣ ስትቀመጭ ቁጭ በይ፣ ስተኝም ይተኛ፣ አንቺ ጋ ይምጣ ማለት ነው። እና እኛም ምክራችን ሁሉም እሱ ነው ማለት ነው። እና ማዘር እንግዲህ አሁን ፖሊስ ጣቢያ የምትሉትን ሁሉም አቆሙ ብሏቸዋል እንግዲህ የሩታ እናት በጣም ጎበዝ ጎበዝ፣ እውነት አስተዋይ አንዳንድ ሰው ቢሆን ልጄ እንዲህ ያረገብኝ፣ ልጄ እንደዚህ ሁለተኛ እንዳትመጣ፣ ቤቴ እንዳትመጣ ይል ነበረ። እዛቸው ግን ምናሉ አሉ ረ በስነ ስርዓት ሩታ፣ ልጅሽን አባት አለው ሁሉም ነገር አለው፣ ምንም አይጎልብሽም፣ እኔም አለው ሁኒ ሁኒ እናትሽን ያለሁ ምን ይጎልብሻል? እንዴት እንደዚህ ታስቢያለሽ? ለምን እንደዚህ ትወኛለሽ? ብሎ እናት እናት ያውም እንግዲህ አቅፏት ምክር እየሰጠዋት ነበረ። እንግዲህ ሩታ ያው ትወደዋለች እኮ ውስጧ ግን አንዳንድ ነገር እያናድዳችዋል። ገባችሁ? አሁን ተውኖ ስትሉ በአንድ ነገር ሲመጡ አሁን ቀርቷል አለቀ ጨረው ስትን በአንድ ነገር ሲመጣባችሁ በጣም ልባችሁ ይነካል ማለት ነው። እሷ በጣም ልቧ ተሰምቶ ነበር፣ ልቧ ተነግቶ ነበረ ማለት ነው። አሁን ግን ያው ቤተሰብ ጋር ስትሄድ ዘና ያለች ፈታ ያለች እንግዲህ ግማሽ ጨምራለች ማለት ነው። ምን ቢሆን የእናት ቤት ማለት ነው። እያት እስቲ ግማሽ ነው የጨመረችው። እዛ ቀን እንዶ ትንፋሽ አጥሯት ነበረ፣ ትንፋሽ አጥሯት ነበረ። አሁን ግን ህዋት ማለት ነው። ማሻላ ተባረካላ፣ እንዲ አምሮባታል በጣም ያማረባት ማለት ነው። እና አንቺ አሁንም ጀግና ሆነሽ ወደፊት ወደፊት ወደፊት የመራሽ እንጂ ወደ ታች ሄሽ አይደለም ማለት ነው እና ስለ ሁሉም ነገር አልሀምዱሊላህ ብለሽ ተመስገን ብለሽ የፈጠረሽን አመስግነሽ ተብርሽ ጋር አንድ ላይ መሆን አለብሽ። አሁን ልጅነት እንትን አይበልሽ። ለምን በኋላ ልጅሽ ሲያድግ አባቴ የት አለ ይለዋል። ይሄ ቪዲዮ ደግሞ ማየቱ አይቀርም። አሁን ልጅ ሳይወለድ ነው ስልክም ያየው ማለት ነው። እና ማየቱ ስለማይቀር መስማቱ ስለማይቀር አባት ያለው ልጅ ይሻላል። የፈለገ ነገር ቢቸግርሽም ምንም ቢልሽም ከእንግዲህ አባቱ አብርሽም ልጁ ሲያይ ሁሉም ነገር ይተዋል ማለት ነው። ፍቅሩን ይበዛል ይጨምራል እያለሽ ሁሉም ይጸጥተዋል፣ እያረገ ሁሉም ይጸጥተዋል። ሁለተኛ ሴት ልጅ ታጠገቤ ይላል እና አንቺ ደግሞ ጀግና ነሽ ጎበዝ ነሽ እናት ነሽ ማለት ነው። አሁን እንግዲህ ወዘሪት ወዘሮ ወዘሪት ልትሆኝ ነው እንግዲህ የልጅ እናት ልትሆኝ ነው። ፈጣሪ በሰላም ይገላግልሽ፣ አላ በሰላም ልጅሽን ያሳቅፍሽ። የሰው ወሬ እንዳሰሚ፣ የህልማት አለቅላቂዎች የነሱ ወሬ እንዳሰሚ። እነሱ ተያቸው። ተከፍሏቸው ነው መሰለኝ፣ ተከፍሏቸው ይሆናል። እንደዚህ እንደዚህ ፍን ፍን ፍን የሚያረጋቸው ማለት ነው። አንቺ የሰው ስለሱ ምንም መስለ አንቺ የሰው ወሬ እንዳሰሚ የሰው ወሬ እንዳትሰሚ የሰው ነገር እንዳታውቂ። እሺ ተያቸው እንደፈለጉ ይሆኑ ብሎ ብሎ ብሎ ብሎ በልካቸው ይገባሉ ማለት ነው ስለ ስለሰው ስለ ሰው ቀድጄ ልል በሰው ይባላል እና አንቺ ህልማታ ራሷ አሁን የምታረገው ስታጣ አንዴ ወንድ ሆና ትመጣለች፣ አንዴ ሴጣን ሆና ትመጣለች፣ አንዴ ከግማሽ በላይ ልብስ ለብሳ ትመጣለች። እና ስለ እነሱ እንዳትጨነቂ አብርሽ ደግሞ ተጎንሽ ነው፣ የትም አይሄድም። አሁንም ከጎንሽ ነው ነገን ከነጎደ መቼም ከጎንሽ ነው። የት ከማይጠፋ ማለት ነው። ራሱ ተገብግቧ ድጄን እስከሳይ ድረስ ብሎ ጫንቆታን ማለት ነው። እና ምንም እንዳታስቢ፣ ምንም እንዳትጨናነቂ፣ አይዞሽ ሩታዬ፣ የኔ ቆንጆ እና በሰላም ይገላገልሽ። እና ቤተሰብ ይሄን ይመስላል። እንግዲህ ሩታዬ እና ታዋ ቤት ያባ ታዋ ቤት ሄዳ እንደተደሰተች እና እንግዲህ እሳቂታ እንደሆነች አይታችኋል ማለት ነው። እንግዲህ የገባችው ሼል ላይክ አድርጉ። በሰላም ይገላል ይገላግልሽ ብላችሁ ደግሞ ጸሎት አድርጉላት ሁላችሁ ብላችሁ ሁናችኋለሁ። እንግዲህ በጥሩ ነገር ሩታዬ ልጇን አቅፋ እስከ ስንመጣ ድረስ መልካም ቀን ይሁናችሁ። ሼል ላይክ ያደረጋቸው አበረታቶኝ። ባይ ባይ